ስለ ሁሉ እናመሰግነዋለን። እግዚአብሔር ደግሞ ትልቅ ስራን እየሰራ ነው ያለው። ብዙዎቻችሁ እየተነካችሁ ነው ያላችሁ። ክብሩ እግዚአብሔር ይሰጥ። ሀሌሉያ፣ ክብር ለእግዚአብሔር። መጽሐፍ ቅዱስ ላይ አንድ ስፍራ አነባለሁ። መዝሙር ምዕራፍ 34 ላይ ከቁጥር አምስት ላይ እንደዚህ የሚል ቃል አለ። ሀሌሉያ። ወደ እርሱ ቅረቡ ይላል፣ ያበራላችሁ ማል። ፊታችሁ አያፍርም። አሜን ሃሌሉያ። እስኪ አላፍር መልስ፣ አላፍር። እስኪ ድገሙና አላፍር፣ መልስ፣ አላፍር። ወደ ማን ቅረቡ? ወደ እርሱ ቅረቡ ይልና ያበራላችሁ፣ ማን ፊታችሁ፣ ምን አይለም? አያፍርም ይላል። ስድስት ላይ ይህ ችግረኛ ጮኸ ይላል፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ይላል። ሃሌሉያ። ይህ ችግረኛ ምን አለ? ጮኸ። እግዚአብሔርም ምን አለው? ሰማው። ከመከራውም ሁሉ ምን አለው? አዳነው። ሃሌሉያ። አንድ ነገር ማውራት ፈልጋለሁ። በዚህ ሰዓት ሁላችንም ጩኸት ውስጥ እንዳለን አምናል። የምንጮኸው ጩኸት ጥያቄው የተለያየ ቢሆንም የተለያየ አይነት ጥያቄ ብናቀርበም ወደ እግዚአብሔር እንደየ ራሳችን እንደ ግላችን ጥያቄያችን ጩኸታችን የተለያየ ቢሆንም ግን ሁላችንም የምንጮኸው ጩኸት አለ። ጩኸታችን ደግሞ በጣም የሚገርሙ ወደ እግዚአብሔር ሁላችን ምንጮኸው ወደ አንዱ እግዚአብሔር። አሁን አንድ ነገር እናገራችሁ ፈልጋለሁ ይሄ ጨዋታችሁን እግዚአብሔር ይሰማዋል። አሜን፣ ሃሌሉያ፣ አሜን። ይሄንን ጨዋታችሁን እግዚአብሔር ይሰማዋል። አሜን፣ ሃሌሉያ፣ አሜን። ለዚህ ነው መዝሙረኛው ይህ ችግረኛ ጮኸና እግዚአብሔር ምን አለው ሰማው ከመከራውም ሁሉ ምን አለው አዳነው ይላል። ሃሌሉያ። ምንም አይነት ጥያቄ ቢሆን ምንም አይነት ችግር ቢሆን ጩኸታችሁ ምናልባት የችግር እንኳን ባይሆን ጩኸታችሁ እግዚአብሔርን የመፈለግ ቢሆን ከእግዚአብሔር ጋር ህብረት የማድረግ ቢሆን የእግዚአብሔርን ህልውና በራብ ቢሆን፣ ዛሬ ግን እግዚአብሔር ይሰማችኋል። አሜን። ለጩኸታችሁ መልስን ታገኛላችሁ። አሜን። ለምትጮህ መልስን እግዚአብሔር ይሰጣችኋል። አሜን ሃሌሉያ። በጣም ቁጥር 7 ላይ የእግዚአብሔር መልአክ ይልና በሚፈሩት ሰዎች ዙሪያ ይሰፍራል ይላል። ከዛም ሊላ መሰላቹ ያድናቸው ማለት ይላል። አያችሁ፣ እግዚአብሔር በየትኛው ቦታ ላይ መላእክን በእናንተ ዙሪያ ያሰፍራል። ሃሌሉያ። በምንም አይነት ስፍራ ላይ ብትሆኑ እግዚአብሔርን የሚፈልግ ሰው የእግዚአብሔር ህልውና የሚራብ ሰው የእግዚአብሔርን ህልውና እየተጠማ ያለ ሰው ዙሪያው ላይ መላእክት አሉ። እነዚህ መላእክቶች ደግሞ ምንድን ናቸው ብላችሁ ካላችሁ ከየትኛውም ጥያቄያችሁ ከየትኛውም እንቆቅልሻችሁ የሚያላቅቋችሁ የሚያወጣችሁ ወደ ከፍታ የሚያስገቧችሁ ናቸው። ሀሌሉያ። ለዚህ ነው ምናልባት የምትሰጉት ስጋት ቢኖር ከዛ ስጋታችሁ ያድራችኋል። ምናልባት የምትንቀጠቀጡበት ጉዳይ ቢኖር ያንን ጉዳያችሁን ያነሱላቸዋል። ሀሌሉያ። ዛሬ በጌታ በኢየሱስ ክርስቶስ የእግዚአብሔር መልአክ በእናንተ ዙሪያ ላይ የእግዚአብሔር መልአክ ነገራችሁን ይሰራል። የእግዚአብሔር መልአክ ቤታችሁን ይሰራዋል። አሌሉያ። እስኪ ጩኸቴ ይሰማል በሉ። ጩኸቴ ይሰማል። በቃ እዚህ ክፍል ላይ በጣም ደስ ያለኝ ቃል እቺ ቃል ናት። ይህ ችግረኛ ጮኸ። የጮኸ ሰው መልስ አለ። የጨዋ ሰው እንቆቅልሽ ይፈታል። የጨዋ ሰው ነገሩ ይሰራል። የጨዋ ሰው ጥያቄው ይመለሳል። ዛሬ በኢየሱስ ክርስቶስ ስም እናገርባችኋለሁ። የትኛውም የጨዋችሁበት ጉዳያችሁ ላይ እግዚአብሔር ጣልቃ ይገባል። የትኛውም እግዚአብሔር የጠየቃችሁትን ነገር እግዚአብሔር መልስን ያደርግበታል። የትኛውም እንቆቅልሻችሁ በኢየሱስ ስም ይፈታል። የትኛውም ነገራችሁ በኢየሱስ ስም ይሰራል። ለምን ካላችሁ የጠየቃችሁት እግዚአብሔርን ለምን ካላችሁ ያወራችሁት እግዚአብሔር ነው። ሰማይ ሁሉ የእርሱ የሆነው እዚህ ብናጠናው ክፍል ዮሐንስ ላይ ያለው ሁሉ በእርሱ ለእርሱ የእርሱ ያለ ስለዚህ የእርሱ የሆነው እግዚአብሔር ጋር ነው ጨዋታችሁን ያሰማችሁ። ሁሉን መስራት የሚችል እግዚአብሔር ጋር ነው ጨዋታችሁን ያሰማችሁ። አያችሁ፣ በመጀመሪያ ቃል ነበረ ከሁሉ ነገር መጀመሪያ የሆነው እግዚአብሔር ጋር ነው ነገራችሁን ጨዋታችሁን ያቀረባችሁት። ስለዚህ እግዚአብሔር ጋር የጨወሰው መልስ አለው። እግዚአብሔር ጋር የጨወሰው ነገሩ ይሰራል። እግዚአብሔር ጋር የጨወሰው ያብባል። እግዚአብሔር ጋር የጨወሰው ነገሩ ውብ ይሆናል። ሃሌሉያ። ዛሬ በኢየሱስ ክርስቶስም ጨዋታችሁ ይሰማል። ዛሬ በጌታ በኢየሱስ ክርስቶስም ጨዋታችሁ መልስ ያገኛል። ዛሬ በጨዋታችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። በቃ በዚህ ቃል የተባረኩኝ ነበር። ሰው ወደ እግዚአብሔር ከጮኸ እግዚአብሔር የማይፈታው ነገር የለም። እግዚአብሔር የማይሰራው ነገር የለም። እግዚአብሔር የማይቀይረው ነገር የለም። እግዚአብሔር የማያሳምረው ነገር የለም። ባይዜም በእኛ በምንታገለው ትግል አይደለም ነገሮቻችን የሚቀየሩት። በእኛ በምንታገለው ትግል አይደለም ነገሮቻችን የሚሰሩት። እኛ በምንታገለው ትግል አይደለም የኛ ነገር መፍትሄ የሚያገኘው ወደ እግዚአብሔር ስንጫው እግዚአብሔር መልስን ይሰጥናል። ወደ እግዚአብሔር ስንጫው እግዚአብሔር ነገራችንን ይሰራል። ወደ እግዚአብሔር ስንጫው እግዚአብሔር መልስን በህይወታችን ላይ ያደርጋል። ዛሬ በኢየሱስም ምላሽን መውሰድ ይሁንላችሁ። ከእግዚአብሔር የጠየቃችሁትን ነገር መቀበል ይሁንላችሁ። ጩኸታችሁ በጌታ በኢየሱስም የተሰማ ይሁን። ጩኸታችሁ በኢየሱስም መልስን ከአባታችሁ የምታገኙበት ይሁን። ዚላ ዞ ካፓራማንታ ዚላ ካፓራ ጩኸታችሁ ምንም ሊሆን ይችላል። ጥያቄያችሁ ምንም ሊሆን ይችላል። ግን አንድ ነገር አምናለሁ። እግዚአብሔር ጩኸታችሁን ይሰማል። እግዚአብሔር መልስን ያደርግበታል። እግዚአብሔር እንቆቅልሻችሁን ይፈታል። እግዚአብሔር ጥያቄያችሁ ላይ መልስ ያደርጋል። ዛሬ በኢየሱስ ስም ይሄ ይሆንባችኋል። ዛሬ በጌታ በኢየሱስ ስም ይሄ ይሆንባችኋል። ሀሌሉያ። ይሄን ቃል ስናገራችሁ አንድ ነገር አምኜ እናገራለሁ። ራሱን እግዚአብሔርን አምኜ እናገራለሁ። ይሄ እግዚአብሔር ደግሞ ወደ እኔ የጮኸ ሰው መልስን ያገኛል። ወደ እኔ ጮ ማለት እኔ ምን እላለሁ? መልስ እላለሁ። መጽሐፍ ቅዱስ ነው የሚለው። ዣላዳ ካፖራ ያማንታ ዚላ ካፓራ አንተም የማታቆራ አይደል? ታላቅና ኃይለኛ ነገር እናለሁ፣ አደርጋለሁ፣ አሳያለሁ። ሀሌሉያ ይሄ ቃል ይዛችሁ ይሄን ሁሉን መለወቅ የሚችል ቃል ይዛችሁ ወደ እኔ ጩኹ ተብላችሁ ወደ እግዚአብሔር ጩኻችሁ መልስ ማታገኙበት ነው። ምክንያቱም ይህንን አብኝ ነው ምና። ስለዚህ የዛሬው የእናንተ ጩኸት፣ የዚህ ሳምንት የእኛ ጩኸት፣ የጸሎታችን ጩኸት፣ በዚህ ጾም ጸሎት ብቻውን ጩኸት በየትኛውም አይነት ጥያቄ ውስጥ ሊሆን ይችላል። ቅድም ብያቸዋለሁ። ጩኸታችን እንደየግል ሊለያይ ይችላል። ጥያቄዎቻችን እንደየግል ሊለያይ ይችላል። በእነዚህ ጥያቄዎቻችን ላይ ግን መልስን የሚሰጥ እግዚአብሔር አለ። ነገሩን የሚቀይር እግዚአብሔር አለ። ለጩኸቱ መልስ የሚያዘጋጅ እግዚአብሔር አለ። ሀሌሉያ። ሙዚቃ ፋናዳ ማንታ ምን አሰብኩኝ መሰላችሁ? ትላከ ትላንት ወዲያ ከኤፍሲ ጋር እየተጫወት ደክሞኛል እና ደክሞኝ ተኝቼ ሶፋ ላይ መጥቶ በጣም ይቃለለኛል፣ እና ዞር በል ብሎ በቃ ሌላ አልቻለም። ዝም ብሎ መጥቶ ይታገለኛል፣ ብ ይጫወታል። እና አየሁኝና ምን ማሰብ ጀመርኩኝ፣ እኔ አሁን ልጄን ጨክኜ የሆነ ነገር ማድረግ አልቻልኩ፣ ማለት ግፍቼው እንትን ማለታቸው ደክሞኛል፣ ድካም አለብኝ፣ ምናምን እየሆነ የመታኝ ምን እያለኝ ምናምን ግን ዝም ነው ያልኩት። ማለት ዞር በልብየው ገፍቼ የሆነ ነገር ማድረግ አልቻልኩም እና አንድ ነገር አሰብኩኝ። እኛ እግዚአብሔር ላይ ምን ያህል እንደዚህ እንደምን ነው ምን ያህል እግዚአብሔር ላይ እንደምን። በቃ ማለት አሁን እኔ ላይ እንደፈለገ ነው የሚሆነው። በነፃነት ነው እንደፈለገ የሚሆነው፣ ይታገላል፣ ታቃለ እንደፈለገ ይሆናል። ያንን ነገር እያሰብኩኝ እኛ እግዚአብሔር ብዙ ጊዜ እግዚአብሔር ምን ያህል ቸር እንደሆነ ምን ያህል ማሪ እንደሆነ ምን ያህል በጎ እንደሆነ በብዙ አይነት ሁኔታ ውስጥ እግዚአብሔርን እያስቸገርን ነው እግዚአብሔር ግን ምን ያህል ምሕረቱን እንደሚያበዛልን ምን ያህል ፍቅሩን እንደሚገልጥልን ምን ያህል የእግዚአብሔርን ፍቅር እያየው እየተረዳኝ ነበር። አያችሁ፣ እግዚአብሔር በየትኛውም ሁኔታ ውስጥ ብትሆኑ፣ በምንም አይነት ሁኔታ ውስጥ ብትሆኑ፣ ወደ እሱ ስትቀርቡ፣ ከእሱ ጋር ስትሆኑ፣ ለዚህ ማለት ማርያም ምን አለ? ኢየሱስ ክርስቶስ መልካምን ምላለች መርጣለች ማርታ ምን ትላለች? ትተጋለች። ማርያም ግን ከእግሩ ስር ነበር የተቀመጠችው። ያ ማለት ምን ማለት ጫወት ነው እኮ በአንተ ትሻለኛል፣ ካንተ ጋር ምን ይሻለኛል ነው። አያችሁ፣ የትኛውም ሁኔታ ውስጥ ሆናችሁ ወደ እግዚአብሔር ቀርባችሁ ከእግዚአብሔር ጋር ያላችሁ ውብረት መልስን የምታገኙበት ነው። እንቆቅልሻችሁ ይፈታበት ነው። ነገራችሁ ይሰራበት ነው። ዛሬ በጌታ በኢየሱስ ስም ይሄ በእናንተ ላይ የጸና ይሁን። ይሄ ቃል በቤታችሁ ላይ የጸና ይሁን። ይሄ ቃል በአገልግሎታችሁ ላይ የጸና ይሁን። ይሄ ቃል በስራ ስፍራችሁ ላይ የጸና ይሁን። ሃሌሉያ። ስለዚህ እግዚአብሔር ምን ይላችኋል? ያበራላችኋል አለ። ስለዚህ ዛሬ በምታገለሽበት ዛሬ በምናበልክበት አምልኮ፣ ዛሬ እግዚአብሔርን ከፍ በምናደርግበት ውሏችን ላይ እግዚአብሔር ነገራችን እንደሚያበራ ለጥያቄያችን እግዚአብሔር መልስ እንዳለ ወዳጆቼ፣ እግዚአብሔር መልስ አለው። ሰው ሰውን ታምኖ እንኳን ከሰው መልስ እንደሚያገኝ አምኖ የሆነ ሳንበዲ ጋ ይዳል። የሚተማመንበት ሰው ጋ ይዳል። ባለስልጣን ከሆነ ባለስልጣን ጋ ገንዘብ ያለው ሰው ከሆነ ደግሞ ገንዘብ ያለ ሰው ጋ ይዳል። እኛ ግን የምንተማመንበት እግዚአብሔር አለ። ስንጨው የሚሰማን እግዚአብሔር አለ። ብንወድቅ የሚያነሳን እግዚአብሔር አለ። ብንንገዳገድ የሚደግፈን እግዚአብሔር አለ። ዛሬ በጌታ በኢየሱስ ስም ጩኸታችሁን ይሰማል። ጩኸታችሁን እግዚአብሔር ይሰማዋል። እግዚአብሔር ጩኸታችሁን ይሰማዋል። አሜን። በቃ ይሄን ተረታችሁ እንድታደርጉ እፈልጋለሁ። እግዚአብሔር ዘመኑን ሲንጨው የነበረው ጩኸት የእያንዳንዳችንን ጩኸት በቤታችን ያለ ጩኸት ሊሆን ይችላል። በአገልግሎት ዙሪያችን ላይ ሊሆን ይችላል ጩኸታችን በስራ ስፍራ ሊሆን ይችላል። ጩኸታችን የተለያየ አይነት ጩኸት ይኖራል። ምንጠይቀው ከእግዚአብሔር ምንፈልገው ምላሽ ምንፈልገው ያንን እግዚአብሔር እንደሚመልስልን እያመን ያ እንደ ተመለሰልን እያመን እግዚአብሔርን እያመሰገንን ሃሌሉያ፣ እግዚአብሔርን እያከበርን ማዜላ ዳካፓራሊያ እግዚአብሔር አባትን በጌታ በኢየሱስ ስም አመሰግናለሁ። ተመልከን ስለዚህ ቃል አመሰግናለሁ። ጩኸታችን ስለተመለሰ አመሰግናለሁ። እግዚአብሔር አንዳቸው ከሚጮሁ ጩኸት ስለማይጎሉ እግዚአብሔር አባቴ የጩኸታቸው መልስ ስለሚያገኙ አመሰግናለሁ። የትኛው ምንጎቅልሽ ስለሚፈታ አመሰግናለሁ። ጥያቄዎች መልስ ስለሚያገኙ አመሰግናለሁ። ክብር ለስበ ይሁን፣ ክብር ለስበ ይሁን። ሃሌሉያ